ቤታስ የወንድሜ ጥንቀት ነው ሲል እኔና ቸሬ የሃይማኖት ልዩነት አለን። እኔ የኦርቶዶክስ ነኝ፣ የቆራቢ ልጅ ነኝ። የተጠመቀው ዮኒ ማኛ መሰላችሁ እንጂ እኔን የተጠመቁት ምንም አይነት ኮምፕሌንስ ይመጣው ነበር ይመጣው። እኔንም እግዜር ያርገላገለኝ። እንደው የዮኒ የጥምቀት ፕሮግራምን እንዴት አየው? ሰዎች በሙሉ ከዚህ በኋላ ሰላምን ያገኛሉ። ነት ልብ አርፏል ማለት ነው፣ ዘፍ ብሏል ወይ? እሱ ጌታን መቀበሉና ፕሮቴስታንት መሆኑ እኔ ኦርቶዶክስ መሆኔ በኔና በሱ መካከል ሊፈጥር የሚችለው ነገር የለም። እግዚአብሔርን ማምለክ የመሰለ ትልቅ ስጦታ የለም። እግዚአብሔር ይባረክ። ርስ ያለ ይመስላል። እኔ ኦርቶዶክስ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

የሃለታ አድማጭ ተመልካቾቻችን እንግዲህ ዮኒ ቬጋስ ራሱ በራሱ አንደበት ሳይቆራረጥ ከአሜሪካን የተላከልን መረጃ ነው። የህይወት ምስክርነቱን በዚህ መልኩ ገልጿል። እንግዲህ የተለወጠበትን ተርኒንግ ፖይንት ሲናገር ኢየሱስ ቤዛ ነው በሚለው በአባ ገብርኤል በተላለፈው መልእክት ላይ መልስ ጠየኩኝ። የቤዛነቱን አረጋግጬ እንግዲህ ኢየሱስ ክርስቶስን እንደ ግል አዳኜ አርጌ ተቀብያለሁ ብሏል። እንግዲህ እኛም ባረግ ነው፣ እንዴት ወደዚህ ህይወት እንደመጣ በዙሪያ ወዳለው ስንጠይቅ፣ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ይላል። እንግዲህ ልጅነትን ያህል ትልቅ በረከት በዚች ምድር ላይ የለም። ስለዚህ ይሄ እንዲያመልጠኝ አልፈልግም ብሎ ይሆን ባኛ እንግዲህ ወደ ወንጌላውያን ቤተክርስቲያን ጎራ ውስጥ ተቀላቅሎ ምስክርነት ሰጥቷል። እንግዲህ ምንም አንልምኛ ያጽናው ነው የምንለው። ለምን ብንል እንግዲህ ዮኒ ማኛን ማንም ነው የሚያውቅ። በተለያየ ንግግሮች በእሱም ተናግሯል። እዚህ ላይ ማንንም አልፈራም እስከሚል ድረስ አለመፍራቱን ደግሞ በመትገዋል። ሲፈልግ እየዘረጠጠ ሲፈልግ እያመሰገነ ሲፈልግ የፈለገውን ነገር እያለ ይናገር የነበረ ወንድማችን ነው። ይሁንና አሁን ተለውጬ ስለ ክርስቶስ ወንጌል እናገራለሁ ካለ ይህንን ያብዛልን ነው የምንለው። እንግዲህ በዚህ ጉዳይ ላይ ዮኒ ማኛን የተናገረው ንግግርን በዚህ መልኩ ካቀረብን በኋላ ወንድሙ ዮኒ ቬጋስ ደግሞ የተናገረው በጣም ኪ የሆነ ንግግር አለ። ለምን ዮኒ ቬጋስ የዮኒ ማኛ ለውጥ በጣም ይፈልግ ነበር፣ ይከጭ ነበረ። ወደ ኢትዮጵያ ዋጋ ከፍሉ ሪስክ ወስዶ እንዴት እንዳመጣም በዛ ወቅት እኔ ለራሴ እንቆቅልሽ ይሆንብኝ። አምጥቶ ቤቱ አብረው አርፈው እየወጡ እየገቡ የሀገርን ለውጥ ው ኢትዮጵያን እያት ብሎ አይተ ተናገር ነው ያልሆነ ትዝ ይለኛል። እንደውም ኢንተርቪው አደረጋቸው እስቲ አይተ ተናገር ሩቅ ሆነ ስትሰማውና ስትቀርበው የተለያየ ነው ብሎ ይዞት መጥቶ ኢትዮጵያን እንዳስጎበኘው ይሁንና፣ ከኢትዮጵያ ከሄደ በኋላ ዮኒ ማኛ ግን የራሱን አማመለካከት ከጥቂት ጊዜ በኋላ እንዳስተላለፈ ታውቃላችሁ። ይሁንና ዮኒ ቬጋስ ከዚህ ከኢትዮጵያ ተነስቶ የዮኒን ማኛን የጥንቀት ፕሮግራም ለመታደም አሜሪካ ከገባ በኋላ በፕሮግራሙ ላይ በመታደም ያስተላልፉን መልእክት ጋብዛቸዋለሁ። በመቀጠል ዩኒ እንግዲህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቆራቢ ልጅ ነው። በዳይት ድሪምስ ፕሮግራም ላይ ቀርቦ በተለይ ፓስተር ቸሬ በሚያስተላልፉት ፕሮግራም ላይ እንዴት ወደ አጃሞች እንደነበሩ እኔ እና ቸሬ የሃይማኖት ልዩነት አለን። እኔ ኦርቶዶክስ ነኝ፣ የቆራቢ ልጅ ነኝ። ውድ ያሌታ ሚዲያ አድማጭ ተመልካቾቻችን፣ እንግዲህ ያሉንን መረጃዎች ወደ እናንተ እያደረስን ነው። ዮኒ ቬጋስ በዮኒ ማኛ ጥምቀት ፕሮግራም ላይ በመታደም ያስተላለፈውን ምልክት ጋበዝናችሁ እንድትከታተሉ ጋበዝን። ይሄ ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። ከእኛ ጋር ቀጠሉ። ሻሎም። ዮኒ ማኛ በዚህ ልክ ጌታን ተቀበለ ማለት ዮኒ ማኛ ሳይሆን ህዝብ አረፈ ህዝብ እና በዚህ አጋጣሚ ነቢት ብርትኳን የሰራችው ቀላል ስራ አይደለም፣ ለዮኒ ማኛ ህይወት አይደለም፣ ለህዝብ ነው የሰራችው፣ ህዝብ ነው ያሳረፈችው። በሱ ያላለቀሰ ያልተማረረ ሰው የለም። እኔ በሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆኔ ምንም አይነት ኮምፕሌን ሲመጣ ወደ እኔ ነበር ይመጣው። እኔንም ያገላገለኝ። እንግዲህ ጥምቀቱን በተመለከተ አንዳንድ ጥያቄ ያስነሱ መልክቶች ወደኛ ደርሰዋል። እሱም ዮኒ ጥምቀቱን ካደረገ በኋላ ሲወጣ ነጫጭ የሆኑ ፎጣዎች መሬት እንዳይነካው እንክብካቤ ተደርጎለታል። ይሄ ምንድን ነው ብሏል ራሱ ዮኒ ቬጋስን ስናገኘው፣ ይቅርታ ዮኒ ማኛ ስናገኘው ይህንን ጠይቃለን ወይ ነብዬ ብርቱካንን በዚህ ጉዳይ እንጠይቃለን። ዮኒ ቬጋስን በስልክ ለማስገባት ስለጠቅላላው ሁኔታ ለመስማት ጓግተናል። እንግዲህ በሀገራችን ካሉ ትልቁ ጉዳይ አንዱ የዮኒ ማኛ ወደ ወንጌላውያን ቤተክርስቲያን በጥምቀት መቀላቀል ጉዳይ ነው። እንድትከታተሉ ጋብዘን፣ ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከእኛ ጋር ቀጥሉ። እንግዲህ ዮኒ ማኛና ዮኒ ቬጋስ ወንድማማቸዎች ናቸው። ከአንድ ማዕፀን ባይወለዱም ግን በጣም በሚገርም ሁኔታ ዮኒ ቬጋስ ለዮኒ ማኛ የህይወት ለውጥ ከፍተኛ ትጋት ያደርግ ነበረ፣ ይታገል ነበረ እየተጋጨምንም እያለ እንግዲህ የዮኒ ማኛ እሱ ኢትዮጵያ ኦርቶዶክስ ተከታይ ይሄ ደግሞ ወንጌላያን ውስጥ ሆነው ስናይ እንደዚህ ነው። ስፔክት መከባበር። እምነት እኮ የግል ነው። ማንም ሰው የፈለገውን የማመን የመናገር ይህ መብት አለው። በእኔ ጫማ ውስጥ ግባ ማለት ነውርና የማይገባ ነው። እምነቱን እናከብርለታለን። የዩኒ ቬጋስ የወንድሜ ጥንቀት ነው ሲል ሄዷል። እርግጠኛ ነኝ ማንጠራጠረው ዮኒ ቬጋስ እንግዲህ ጽዋ ማህበር ደግሞ ፕሮግራም ቢያደርግ ዮኒ ቬጋስ ይገኛል ብዬ አምናለው። እንደዚህ ነው መዋደድ፣ መከባበር ነው የሚያዋጣው። በተለይ በተለያየ ቤተ እምነት ውስጥ ማን እንደወከላችሁ የማይታወቁ የቤተ ክርስቲያን ዋስና ጠበቃንን ያሉ ትልልቅ አባቶችን አገልጋዮችን በመዘርጠጥ በማዋረድ ክብርን ያገኙ እንዳሉ ታውቃላችሁ። ይሁንና የነዚህ ሁለት ወንድማማቾች መቀባበል ትልቅ ትምህርት አለው። በጠቅላላ ጉዳይ ነብይት ብርቱካንና ዮኒ ማኛና ዮኒ ቬጋስን በስልክ ለማስገባት ጥረት እናደርጋለን። እንደተከታተሉ ጋበዙ። ይህ ፕሮግራም ሰብስክራይብ፣ ላክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሎ በተጣበበ ሰዓት እጅግ ፈቃደኛ ሆነ ሀሳብ ልሰጠን ስለተገኘ በቅንነት እጅግ አድርገን እናመሰግናለን። እጅግ ለመኔም እንግዲህ የምጠየቀውን ለመመለስ እኔም ደስተኛ አመሰግናለሁ። እንግዲህ ዮኒ ዛሬ ያለኸው አሜሪካ ነው። አሜሪካ የሄድክበት ዋናው ጉዳይ ደግሞ ወንድም ዮኒ ማኛ የጥምቀት ፕሮግራምን ለመታደም ነው። እኛ ቀደም ብለን ፕሮግራም ስንሰራ ጠንካራ በኦርቶዶክስ እምነት ውስጥ ያለ የቆራቢ ልጅ መሆኑን አስተዋውቀናል። እንደው እዛ ላይ ከመግባት በፊት ዮኒ ማኛ ቬጋስ ደግሞ ጴንጤ የሆነ ወይ ለሚለው ሀሳብ በፕሮግራሙ ላይ ታድመ ያስተላለፍከውን መልእክት አስተላልፈናል። እስቲ ስለ አንተ እምነት አቋም ትንሽ ብትለን ያው እኔ እንግዲህ ያው ካስተላለፋችሁት እንዳስተላለፋችሁት ነው የሚሆነው። እኔ ያው ብዙ ጊዜ በተደጋጋሚ ሚዲያ ላይም ተናግሬዋለሁ። የኦርቶዶክስ ሃይማኖት ተከታይ ነኝ፣ የቆራቢ ልጅ ነኝ፣ እናቴ የቆራቢ ናት። ስለዚህ እንደውም እሱ ጋም ሲሄድ መድረክ ላይ ለሚያየኝ ሰው የኦርቶዶክስን ዋናው ነገር እዚያ አሜሪካ ሚማኛ ጌታን የተቀበለበት ቀን ስለሆነ የእሱን ደስታ ለመካፈል ነው የመጣሁት። የእሱን ደስታ ደግሞ እዚህ መጥቶ ለመካፈል ደግሞ የምንም አይነት ሃይማኖት መሆን አይጠበቅብም። ምንም ሆኖ ደስታ ላይ ለመገኘት ምንም አይነት ሃይማኖት ቢሆን አስቸግርም። ዞሮ ዞሮ ሁለቱም ክርስትና ሃይማኖት ነው። ዋናው ነገር መግለጽ ስላለብኝ ነው እኔ በኦርቶዶክስ ሃይማኖት ውስጥ ያለው ሲያልኩት እንጂ፣ ዞሮ ዞሮ ሁሉም ክርስትና ነው። እኔ እስከማቀው ድረስ ያው በእርግጠኝነት ሃይማኖቱ ችግር አለ ብዬ አላሰብም። እና ብዙ ሰዎች እሱ ተቀበለው የጌታን እያለው ወል ቢሆን መጥቶ ነው እያልኩ አይደለም፣ ግን ሳልሆነ ነው። እኛም ይህንን ለማጥራት ብለን ነው። ይሄ እንግዲህ እጅ ጋር አድርጌ አመሰግናለሁ። ወደ ዋና ጉዳያችን ግባ። አንተና ዮኒ ቬጋስ እና ዮኒ ማኛ የአንድ ሳንቲም ሁለት ገጽታ ወንድሙነ፣ በብዙ መከራና በብዱ እሱም እንዳለው ነው እኛም በቅርብ ኢትዮጵያ ውስጥ መጥቶ በነበረበት ጊዜ ቤቱ ተቀበለከው በክብር እንዳስተናገድከው አውቃለሁ። ካንተ ጋርም ጥሩ ኢንተርቪው ሰርቻለሁ፣ አመሰግናለሁ። በሀገራዊ ጉዳይ ደግሞ ደብረ ብርሃን ድረስ በተለያዩ በሀገራችን ጉዳይ የተለያዩ ሰዎች ሲጠቁም በግለሰብም በምንም ፈጥነት ደርሳለ የብዙ ፕሮጀክቶችና የብዙ ኢንቨስትመንት ላይ እንደምትሰራ እቃለሁ። በተጨማሪም ደግሞ በተለያዩ ፕሮግራሞችን አምባሳደር በመሆን እንደምትሰራ እቃለሁ። እንግዲህ ዮኒ፣ በዚህ ጉዳይ ላይ ያው ጊዜ ሲኖረን ስቱዲዮችን መተሰፋ ባለ ጉዳይ እንወያያለን። እንደው የዮኒ የጥምቀት ፕሮግራምን እንዴት አየኸው አንተ በግልህ? ግሌ የዮኒ የጥምቀት ፕሮግራም በጣም ደስ ይል ነበረ። በጣም ሁኔታዎቹ ላይ ስራቸው በጣም የተረጋጋ ይመስላል። ያ ዮኒ ማኛን ሁላችንም እንደምናውቀው በተለያየ ጉዳዮች ላይ ሀሳቦች ሲቀያየን ሲለዋወጥ በምናውቀው የአሁኑ ግን ትንሽ የገባው ይመስላል። እንግዲህ አሁን ንደሶ መናገር ባይቻልም እግዚአብሔር ያጸናለታል ብዬ አስባለሁ፣ እና አሁን አምኖ የተቀበለ ይመስለኛል። ዞሮ ዞሮ እኔ አሜሪካን ሀገር ስመጣ ሰዎቹ እንደሚያስቡት የዮኒ ማኛ ሲጠመቅ አጠገቡ ለመቆም ወዳጅነትን ለመግለጽ ብቻ ሳይሆን በዮኒ ማኛ ምክንያት ብዙ ያለቀሱ፣ ብዙ የተማረሩ ሰዎች ያው ማኛውን እንደምናውቀው ብዙ ጊዜ ብዙ ሰው ያስቀይማል። ስለዚህ የብዙ ሰዎች ረፍቅ ነው የእሱ ወደዚህ ቦታ መምጣት ሰማ ቤት ሄዶ የመጽበቅ ና ነው ዋናው ነገር። ግን በሙሉ ቢያንስ ብዙ ኢትዮጵያኖች በሱ ምክንያት ያዘሙ፣ በሱ ምክንያት የተሰደቡ፣ በሱ ምክንያት ሞራላቸው የተነካ ሰዎች በሙሉ ከዚህ በኋላ ሰላምን ያገኛሉ። እሱም የይቅርታ ነስሐ ጠይቋል። ከዚህ በኋላ እንደማይመለስ ቃልም ገብቷል። ስለዚህ እግዚአብሔር ለዚህ ስላበቃው እኔ በጣም ደስ ብሎኛል። ስለዚህ ነው ከኢትዮጵያ ድረስ ተነስቻ አሜሪካን ሀገር ድረስ የመጣው። ከዚህ በላይ ደስታና ከዚህ በላይ ሊሆን የሚችል ነገር የለም። ስለዚህ ቅድም እንዳልኩ ነው ትልቁ ነገር የእሱ ወደ ጌታ መጥቶ ጌታ ለመቀበል እንዳልኩ ነው ለሰማዩ ጽድቀት ብቻ ሳይሆን ለምድሩም ቢሆን ለሕዝቡም ቢሆን ለራሱም ቢሆን ለኔም እረፍትና ሰላም ነው። ቢኮዝ የዮኒ ማኛ ጉዳይ ምንም ነገር ሲነሳ ሰዎች ቀጥታ እኔ ጋር ነው የሚደውሉት። እንደዚህ አይነት ነገሮች መጥፎም ነገር ሲፈጠር፣ ጥሩም ነገር ሲፈጠር እና የሚገርምህ የተጠመቀው የዮኒ ማኛ መሰላቸው እንጂ እኔ ነኝ የተጠመቁት ሰላም ሰላሜ ከዚህ በኋላ እሱ በዚህ ሁኔታ ውስጥ መሆን ለኔ እረፍት ነው። ከሱ በላይ አመሰግናለሁ። ኢትዮጵያ ውስጥ በመጣ ጊዜ ዮኒ አንተ ቤት ቆንጆ የምሳ ግብዣ አድርገ ፕሮግራም ሰርቶ ነበር እና እድሉን አግኝቼ ዮኒ ማኛንም አግኝቼ አይቸዋለሁ። መልካም ሰው፣ ለሀገሩ ቅን ነው። በጊዜው ራሱ ኢትዮጵያ እንዲመጣ ያየውን ነገር ብትናገር ይሻላል፣ እሩቅ ከምትሆን ብለህ አምጥተህ በዛም ጉዳይ ብዙ ዋጋ እንደከፈልክ አውቃለሁ እና እውነት ልብ አርፏል ማለት ነው፣ ረፍ ብሏል ወይ? እኔ እንግዲህ እርስ ብሏል ካላዋረደኝ ተለውጡ እንግዲህ እኔ አሁን በድፍረት ለመናገር እችላለሁ። ምክንያቱም እኔ እንጃ እንግዲህ እኔ አሁን ያው ሰው እንደ ሰው አንዳንድ ነገሮችን መስለው ሊሳሳት ይችላል። የነገን እግዚአብሔር ነው የሚያውቀው፣ እኛው ማወቅ አንችልም። ግን የሚመስል ይመስላል። አሁን እርስ ያለ ይመስላል። ግን አሁን እስቲ ደፍሮ ለመናገር ትንሽ ጊዜ እንውሰድ። ያው ዮኒ ማኛን ብዙዎቻችን የምናውቀው በአንድ ስለማይረጋ ሀሳብ ስለሚለዋውት አሁንም እንደሱ ሱ አይነት ነገር ይጠበቃል ተብሎ ስለሚገመት እስቲ ራሱ ጊዜ ይመስክርልን። ጊዜውን ጠብቆ ማየት ነው ነው የምለው ትልቁ ነገር። ግን እኔ እውነት ነው የምናገረው ይ ዮኒ ማኛን የማውቀው ብዙዎቻችሁ ብዙ ሰዎች እንደሚያውቁት በሚዲያ ህይወቱ ላይ አይደለም። ስለዚህ እኔ ዮኒ ማኛን የማውቀው ሰው ሆኖ በሰውነቱ ነው የማውቀው እንጂ ሚዲያ ላይ እንደ ተመልካች ሆኜ አይደለም። እና ብዙ ሰዎች ስለ ዮኒ ማኛ ምስክርነት ሲሰጡ፣ ቪዲዮ ላይ አይተው የምትመሰክረው ምስክርነትና ሰው ሰው ሆኖ አይተኸው የምትመሰክረው ምስክርነት ይለያያል። ስለዚህ እኔ ሰው ሆኖ የማውቀውን መመሰክረው፣ ብዙ ሰዎች ደግሞ ሚዲያ ላይ የሚያዩትን ነው ስለዚህ እግዚአብሔር ደግሞ አሁን ይህን ሁሉ ይህን ሁሉ ጊዜ በመጥፎ መንገድም በጥሩ መንገድም ተጉዞ ደርሷል። ከዚህ በኋላ እንግዲህ ያሳረፈው ይመስለኛል። አሁንም በድጋሚ የምለው እርግጠኛ ለመሆን ጊዜ ስለሆነ የሚነግረን አሁንም እግዚአብሔር ከሱ ጋር ይሁን፣ እግዚአብሔር ያግዘው። መልካም እንደ ስለ ፕሮግራሙ ደግሞ እንግባና እንግዲህ ነብይት ብርቱካን በወንጌላውያን ቤተክርስቲያን ውስጥ ታዋቂ ከሆኑት ሴት ነቢያት መሀል አንዷ ናት። ኢትዮጵያ ውስጥ ትልቅ አቤተ ክርስቲያናት የነበራት አሁን ኑሯን ወደ አሜሪካ አድርጋ እዛ ያለ ቸርች ፕላንት አድርጋ እያገለገለች ናት። ዘማሪ ዳጊ የተለያዩ እንግዶች ተገኝታችሁ ነበረና እዛ ላይ ስለ ነቢይ ፖርቲካን ሲመሰክር ሰምቻለሁ። ከአስር አመት በላይ በትጋት እናንተ ደከመኝ ሰለችን ስትከታተሉ ነበረና ትንሽ ስለ እሷ የምትለን ነገር ካለ እኔ እውነት ለመናገር ነቢት ነቢይ ብርቱካንን ዲሞራሲ ለመጀመሪያ ጊዜ ትላንት ያገኘዋት በዚህ እንዳነበረ ማቃጥ በጣም የተረጋጋች በጣም የምትናገረውን የምታወቅ ጥሩ አይነት አገልግሎት የምትሰጥ ትሆናል። እንዳለችውም ከአስር አመት በላይ ከማኛው ጋር ብዙ ደክማለች። ስለዚህ እኔ እንግዲህ ያው የመንፈሳዊ ሕይወቷን እና ያለችበትን ነገር ለመመስከር ሳይሆን ግን እንደ ሰው በዛች በአጭር ጊዜ ውስጥ ባየዋት ውስጥ ግን በጣም የተከበረች ሴት ናት። እንግዲህ በዛ መድረክ ላይም ተናግር የነበረ ዮኒ ማኛን ወደ ጌታ ቤት ስታመጣው ከብዙ ነገሮች ውስጥ በአፌስ በተወሰነ መልኩ እንኳን ብዙ ነገሮችን ወደ መልካም እንዲመጣ ታግዘዋለች። አሁን በቀጣይ ብዬ አስባለሁ። እርግጠኛ ነኝ እሱም እስከሚጠነክ ድረስ ትለየዋለች ብዬ አላስብም እና ጥሩ ነው። ለማንኛውም የእሷም በትምህርት ባሁን አነጋገሯንም ሰምቼዋለሁ። እኔ በእኔ ነው በእኔ ግምት፣ በእኔ ምልከታ ጥሩ ነገር አይቻለሁ። መልካም እንዲሆን። ይህ እንግዲህ ከእነ ዮኒ ጋር ፕሮግራም ላይ ሆነ በጣም በተጣበበ ጊዜ እጅግ ፈቃደኛውን መረጃ ሰጠን። የመጨረሻ ጥያቄ እንደው ለብዙ ሰው አስተማሪ ስለሆነ አንተ እንግዲህ ከእናት ከምታከብራት ኦርቶዶክስ ቤተክርስቲያን ልጅ ነህ። እሱ ደግሞ ወደ ወንጌላውያን መጥቷል። ከፓስተር ቼሬ ጋር መልካም ግንኙነት አለና የእምነት ልዩነት ብዙም ለውጥ እንደማያመጣ ዋናው የመከባበር መዋደድ እንደሆነ አስተማሪ ነውና በዚህ ላይ ብትለንና ብንነ በሐሳብ ልዩነት መካከል በባህሪ ልዩነት መካከል አብሮ መኖር ይቻላል። ስለዚህ አሁንም እሱ እሱ ጌታን መቀበሉና ፕሮቴስታንት መሆኑ እኔ ኦርቶዶክስ መሆኔ በእኔና በሱ መካከል ሊፈጥር የሚችለው ነገር የለም። እንዳልኩ በልዩነት ውስጥ አብሮ መኖር ስለሚቻል መተባበርም ስለሚኖር እሱ ሊፈጥር የሚችለው ነገር የለም እንዳልኩ ነው። አሁን የዮኒ ማኛ ወደዚህ መምጣት ለብዙ ሰዎች ሰላም ነው ለብዙ ሰዎች ለብዙ ሰዎች ሰላም ነው። ስለዚህ የሃይማኖት ለውጥ ወይም የሀሳብ ለውጥ ሰዎችን አብሮነታቸውን ሊከለክል አይችልም ስለዚህ እስከዛሬም በልዩነት ኖረናል አሁንም በልዩነት እኖራለን መልካም እንግዲህ እረፍ ብያለሁ ብለሃል እኔ ምን የተመኩት ነው ብለሃል እንግዲህ ወደ ሻይ ተቀላቀለ ኢትዮጵያ ስትመጣ ግን በሰፊ ሁኔታ እንግዲህ ያንተ ሰፋፊ ፕሮጀክቶች ሰፋፊ ስራዎችና ሰፋፊ ነገሮች አሉ እዛ ላይ ደግሞ አተኩረን በሀሎታ ስቱዲዮ አብረን እንዘልቃለን ፈጣሪ አክብርልኝ። በጣም አመሰግናለሁ። በዚህ አጋጣሚ እናቴ ሳልነግራት ምናልባት በአጋጣሚ እዚህ መጥቼ ከፕሮቴስታንት እምነት ተከታዮች ወንድሞቼና እህቶቼ ጋር ተቀላቅዬ መድረክ ላይ ጥምቀት ቦታ ላይ ሳይ እኔም እንግዲህ አብሬ ሃይማኖቴን ጠይሬ ወደዛ የገባው ሊመስላት ይችላል። ምክንያቱም የነበረው ቪዲዮ ቀረጻ ከምጠብቀው በላይ ነበረና ብዙ ሰው ጋር ተደራሽ ሆኗል። በዚህ አጋጣሚ ለምወዳት ለእናቴ ለወይዘሮ አስናቀች አበበ መቼም ቢሆን መቼም ቢሆን ሃይማኖቴን አልቀይረም አለሁበት በኖርኩበት በማቀው በኦርቶዶክስ ውስጥ ያለሁት እና ትንሽ እሷንም ግራ እንዳያጋባት ያው መልእክት ለእሷም ለሚያውቁም ሰዎች ጭምር ነው። ግን አንድ ነገር አስረግጬ የምናገረው ነገር የኦርቶዶክስ ሃይማኖት ከፕሮቴስታንት ፕሮቴስታንት ሃይማኖት ከኦርቶዶክስ ይበልጣል እያልኩ ግን አይደለም። ሁሉም በየሃይማኖቱ መኖር ይችላል። ዋናው ነገር የኔ ሃይማኖት ስሙን እንጂ ገለጽኩት። ፕሮቴስታንት መሆን መጥፎ ወይም ደግሞ ከኦርቶዶክስ ያልተሻለ ግን ማለት አይደለም። ሁሉም ክርስትና ነው፣ ሁሉም ክርስትና ነው እና እኔ እውነት ነው የምነግርህ። ብዙ ሰዎች በጣም ብዙ ሰው ስልክ እየደወለ ልኝ ያለው። ብዙ ሰው ደግሞ ሁሉን ነገር በደንብ ከማጣራቱ በፊት የራሱን ግምት ይወስዳል። ስለዚህ እንደው ለተመልካቾች ከትልቅ ይቅርታ ጋር ማስተላለፍ የሚፈልገው መልእክት አንድ ነገር ከመወሰናችን ከመናገራችን በፊት በደንብ እናጣራና ብናይ። ምክንያቱም ሁሉ ነገር በግልጽ የተቀመጠ ነገር ነው። ስለዚህ ለፕሮቴስታንት ወንድሞችና እናቶችን ትልቅ ትልቅ አክብሮት አለኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ ትልቅ አክብሮት አለኝ። እኛም በሀሌታ ሚዲያ በዚህ ፕሮግራም አዘጋጅ በተሰነችታ አመሰግናለሁ። መልካም ይሁንልን። ለእናትህ የእኔን መልእክት አድርሰናል። ለዮኒ እግዚአብሔር እንግዲህ መልካም ይሁንልን። አመሰግናለሁ። ሰላም ሰላም ሰላም። ሰላማችሁ ብዝዝት ይበልል። እኔ የትላንትናው ቀን ለእኔ ልዩ ቀን ነበር። ጌታ ይባረክ። ትላንትና የእኔ ጥምቀት የኔ ውልደት ጊዜ ነበረ። አምኜ ተጠምቄአለሁ። አምኜ አንብቤ ተምሬ ለዚህ እግዚአብሔር ስላበቃኝ እጅግ አድርጌ አመሰግናለሁ። ይህን የሚያደርገው እግዚአብሔር አምላክ ነው። ሰው ካልተገለጠለት ሊ አይችልም። በተለያየ እምነቱን ምንም ችግር የለም፣ ግን እግዚአብሔርን ማምለክ የመሰለ ትልቅ ስጦታ የለም። እግዚአብሔር ይባረክ። ሌላው ወንድምና እህቶች እንዲሁም ነቤት ብርቱካን እጅግ አድርጎ ከነ ልጆችሽ አመሰግናለሁ። ይሄን ነገር ላደረግሽልኝ ሁሉን ነገር በአስር ዓመት በላይ እኔን በመታገስ እንዴነ ልጆች እንዴት ናቸው አንተ ጌታ ይወድሃል እያልሽ በየጊዜው እየደወልሽ እኔንም ባለቤቴንም ልጆቼንም እየጠየቅሽ ለረጅም ጊዜ ከዘመናት በኋላ ለዚህ ማብቃትሽ እኔ እደነቃለሁ። እግዚአብሔር መልካም ታጋሽ እንደሆነ ለተመረጡ እንደሆነ ይገባኛል። ሌሎቻችሁ የምወዳችሁ ዮኒ ቬገስ፣ በእኔ ጉዳይ ብዙ መስዋዕት ከፍለሃል። እውነቱን ነው የምናገር፣ መስዋዕት ነው የከፈልከው። እኔ ያተረፍከው ነገር አለ ብዬ አላስብም፣ በእኔ ወንድምነት። አሁን ግን የምታተርፈው ነው በእኔ ውስጥ ያየኸው ከልጅነት ጀምሮ ድንቅ ማንነት አለና እጅግ አድርጌ አመሰግናለሁ። በእኔ ጉዳይ ብዙ ችግሮች ደርሰው ባላውቃለሁ፣ ብዙ ነገሮችም እሰማለሁ። ከአንተ ባልሰማውም ከሌሎች ሰዎች አጠገብ ካሉ ወንድምናቶች ይነግሩኛል። ግን ይህንን ከልብ ከልብ ከልብ ማ ብረደር ከይቅርታም ጭምር ጋኔን ማድረገው ለእኔ ያለህ ነገር ቃላት የለኝም። እኔ እግዚአብሔር የሰጠኝ ወንድሜ ነህ። ስለዚህ እጅግ አድርጌ አመሰግንሃለሁ። ዞዬ ፍራውሊቲቻ ካንስል ሆኖበት ነው። ትላንትም ከትላንት ወዲያ ሞከረ፣ በቃ ፍላይት ምንም ማድረግ አልቻለም። ፊራ በአለም ላይ ያለው ያጸልይልኝ ነበር ቤቱ ፓስተሮች ሰብስበው ፊራዬ በጣም ወደ ወንድሜ ነው። ዞ ዬ ማ ብራተር ቃላቶች የሉኝ ማማየን ሙልዬ ተሙሻ ተሙሻዬ ከእኔ ጋር ነው ማፊ ማ ብራተር ማቲሻ ያልመጣችሁ ቲቲሻ ያልመጣችሁ ሰዎች ቃላት የለኝም። ብዙ ሰዎች እኔ ጋ መኩዬ መኩ መኩ መኩ ምን ልበል መኩና ሙሴ በእኔ ጉዳይ የማይደራደሩ ወንድሞች። እኔ ብዙ ሰጥቶኛል። በእነሱ የተነሳ እጅግ አድርጌ አንድ ነገር ላመሰግን ሰንሻይን፣ ሰንሻይን እቴ መታለች፣ ሂውዬ መታለች። እነቲ ትሻ በሙሉ መጥተዋል። የምላቸው ወዳጆቼ መጥተዋል፣ አግኝተውኛል። እኔ ኦርቶዶክስን ሞር እንዳከብር ሞር እንደወዳት ነው ያደርጋችሁ። እናንተ ከጎኔው ናችሁ። በእኔ የተነሳ ሶሻል ሚዲያ ላይ ላሰላሳ አድርገዋቸዋል።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 ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።